ወይዛ ወቃል ቀውሉ አለይህም የውሳኔ ቃል በእነሱ ላይ እንዲፈጸምባቸው በሚቃረብና በሚደርስበት ጊዜ አኽረጅና ለሁም ዳበተ ሚናል አርድ ከመሬቱ የሆነች እንስሳን እናወጣላቸዋለን፣ ቱከሊሙሁም የምታናግር የሆነች አነና ሰካኑ ቢአያቲና ላዩቂኑን ሰዎች በእኛ አያቶች አንቀጾች የማያምኑና የማያረጋግጡ ነበሩ በማለት ያሳለፉትን ከቱ ህይወታቸውን ውጤቱን የምታስረዳ የሆነች እንስሳ እናወጣላቸዋለን ይላል። ማለትም እንግዲህ ቀያማ በሚቃረብበት ጊዜ ገና ከመድረሱ በፊት ተከታታይ የሆኑ አንድ አስር ልዩ ምልክቶች ይከሰታሉ ብለዋል ነቢያችን አለይሂ ሰላቱ ወሰላም። እና ቀያማ አትደርስም አስር ነገሮችን እስከምታው ድረስ ይላሉ። እነዚህ አስር ነገሮች ምንድን ናቸው? ቶሎ ሸምስ ምን መቅሪቢሃ አንደኛ ፀሐይ ከምዕራብ በኩል ትወጣለ፣ ባልተለመደው በአንድ ቀን ጧት እንደተለመደ በምስራቅ ትመጣለ ተብሎ ሲጠበቅ በገባችበት መልሳ ትወጣለች ይላል። ወደጃል እንደገና ደግሞ ደጃል የሚባል ፈታን የሆነ ሰው ፈጣሪ ነኝ እያለ በማወናበድ ይመጣል። ወዳበተ እንደገና ደግሞ ዳበቱል አርድ የምትባል እንደ ግመል አይነት በጣም ግዙፍና ረጅም የሆነች እንሰሳ ግን እንደ ሰው የምትናገር የሆነች ተወጣለ ከመሬት ማለት ነው። ወኽሩጅ የእጁጅ ወመእጁጅ እንደ እንደገና የእጁጅና መእጁጅ የሚባሉ ሰዎች ደግሞ ዓለምን ይወራሉ። ወኽሩጅ ዒሰ ብኒ መርየም ዓለይሂ ሰላም ነቢይላህ ዒሳ ደግሞ ከወደ ሰማይ ይወርዳሉ ማለት ነው። ወዱ ኻን ሌላው ደግሞ ጭስ ከመሬት የሚወጣ ጭስ ዓለምን ያጥለቀልቃል ያፍናል፣ ማለት ነው። ወተላተተ ተኹሱ ከዛ በኋላ ሶስት ተከታታይ የሆኑ የፀሐይ መቀየረ ማለት ነው። የፀሐይ ብርሃን ይጠፋና ድብዝዝ ብሎ ቀኑ ጨለማ የሚመስልበት ሁኔታ ይከሰታል። ኸስፉን ቢል መግሪቢ አንደኛው በምዕራቡ ዓለም ሲሆን፣ ወኸስፉን ቢል መሽሪቂ ሌላኛው ደግሞ በምስራቁ ዓለም ይሆናል። ወኸስፉም ብጀዚረት ልዐረብ ሌላው ሶስተኛው ደግሞ በአረብ ደሴቶች ዙሪያ ይሆንና እነዚህ ተከታታይ የፀሐይ ብርሃን መወገድ የቀያማ ቀን ጠቋሚ ምልክቶች ይሆናሉ ማለት ነው። እንደገና ገና ወናሉን ተኽርጁ ሚን ቃር የአደን ከአደን ሸለቆ አካባቢ የምትወጣ ደግሞ እሳት እንደ እሳተጋሞራ ከመሬት ይወጣና አካባቢውን እያቃጠለ ሕዝቡን ተሕሽሩናተ ሰውን የምታሳድድና የምታባርር የምታባረር የሆነች ተኋላ መሬቱን ያገኘችውን ድንጋውን ሁሉን ነገር እየበላች ሰውን ታሳድደዋለች። ሰው ሸሽቶ ሸሽቶ ሲደግመው ቆም ሲል ትቆማለች፣ ሲያርፍ ታርፋለች፣ ሲሄድ ትሄዳለች። እንዲህ አይነት እሳትም ትከሰታለች ተብሏል ማለት ነው እና ተቢቱ ማአሁም ሐይቱ ባቱ አዘሩበት ቦታ የምታድር ወተጪሩ ማአሁም ሐይቱ ቃሉ ባረፉበትም ቦታ የምታርፍ የሆነች እሳት ይላል። ረዋሁ ሙስሊም እና ይህንን ኢማም ሙስሊም አውርተውታል ስለዚህ እንግዲህ እነዚህ ምልክቶች መካከል አንዷ ዳበቱል አርድ የተባለችው በመሆኗ ይህችን እንስሳ አላህ ስብሓነሁ ወተዓላ ከመሬት እንድትወጣ ያደርጋትና ሰዎችን ታናግራቸዋለች በቋንቋቸው ማለት ነው እንዳውም ግንባራቸው ላይ ካፊሩን ካፊር ሙስሊሙን ሙስሊም እያለች ትጽፍላቸዋለች ይባላል ከዛ በኋላ ተውባ ቢያደርጉም የመቀበል እድል እንደሌለ ታስረዳቸዋለች። አነና ሰካኑ ቢአያቲና ላዩቂኑን እኛ ባወረርናቸው የቁርአን አንቀጾች ሰዎች የማያምኑና እውነት የማይሉ መሆናቸውን ተወቅሳቸውና የዚህ የክህደታቸውና የአመፃቸው ውጤት እጅግ አስከፊና አሳዛኝ እንደሆነ ታረዳቸዋለች ይላል። ويوم نحشر من كل أمة فوجا ممن يكذب بآياتنا فهم يوزعون እና ከዛ በመቀጠል ከየክፍለ ዓለማት ውስጥ ካሉት ህዝቦች ጀማዓዎችን ቡድን ቡድን እያደረግን በያለቃቸው ስር እያሰባሰብንና እያካተት ከመቃብር አስነስተን ወደ መሰብሰቢያው ቦታ በምንነዳቸው ጊዜ ሚመኙ ከዚህ ቡ ቢአያቲና እና የቁርአን ቃላቶችን ወይም የነቢያት ሙዕጂዛዎችን ያስተባብሉ የነበሩትን ህዝቦች በጀማ በጀማ ወይም በጉሩብ በጉሩብ እያድርን ተመቃብር አንተን ተሰበስባቸው ፈውኙ ዘዑን ከያሉበት በመላይካ ዘብ ዙሪያውን ተከበው ቁጥጥር ይደረግባቸዋል። ውልፍት የሚባልበት ቦታ የለም ማለት ነው። በጥንቃቄ ከመቃብራቸው ተነስተው ዙሪያውን መላይካ ተሰልፎ ፊትም ቀድሞ እንዳይሄድ፣ ወደ ኋላም ተጎትቶ እንዳይቀር ልክ እንደ ወታደር እየከመከሙና እየተቆጣጠሩ ሸክፈው ያቀርቧቸው አለ ፍርዴ፣ ይሄንን አውሳላቸው። ዛሬ እንዲሁ ዝም ብለው እንደተለቀቁ የሚጠሩ አይንሰላቸው። ተመቃብራቸው አውጥተን እየተመከምንና እየሸከፍን እዛ መሸር ቦታ የምናቀርባቸው መሆኑን ከወዲሁ እንዲረዱት አስታውሳቸውና አስገንዝባቸው ይላል። ሀታ ኢዳጃኡ እና በዛ በጥብቅ ቁጥጥር ዙሪያውን ተከበውና ታጅበው ወደዛ ወደ ማህሸሩ ቦታ በሚመጡና በሚደርሱበት ጊዜ አል አከዘብቱም ቢአያቲ አላህ ሱብሓነሁ ወተዓላ በወቀሳ ቃል ይቀበላቸዋል ማለት ነው። እናንተ በአንቀጦቼ አስተባበላችሁ አይደለምን ይላቸዋል፣ ገና ሲደርሱ ወይም ለነቢያቶች በሰጠኋቸው የሙዕጂዛዎች አስተባበላችሁ አይደለምን በማለት ይጠይቃቸዋል። የወቀሳ ጥያቄ ማለት ነው። እና አስተባበላቸውን ሳያውቅ ቀርቶ ጠይቆ ሊረዳ ሳይሆን የእናደረጋችሁ አይደለም ጥጋበኞች ለማለት ነው። ወለም ቱሒጡ ቢሃ ዕልመን በነዛ በአንቀሶች በእውቀት ያልከበባችሁ ሁናችሁ እያላችሁ ባልገባችሁና ባልተረዳችሁት ነገር እንዲሁ በጭፍኑ ቁርአንን የሚያህል ነገር ወይም የነቢዮችን ሙዕጅዛ ዝምብላችሁ ካዳችሁና አስተባበላችሁ አይደለምን? ይላቸዋል አማዛ ኩንቱም ወይስ ምን አይነት ስራ ነበረ ታከናውኑ የነበረው? ሌላም ምናልባት ተጨማሪ ሊኖራችሁ ይችላልና እስቲ በህይወታችሁ ስትሰሩ የነበረውን ነገር አስረዱ በማለት ይጠየቃሉ ይላል። ወቃል ቀውሉ አለይሂም፣ ከዚያ በኋላ እነሱ የሚያስረዱትና የሚያቀርቡት መረጃ ስለሌላቸው የውሳኔ ቃሉ ያርፍባቸዋል። ያው ለጀሀነም ተመድባችኋል የሚለው ውሳኔ ቀጥሎ ይደርሳቸዋል ማለት ነው። ቢማ ዘለሙ በዱኒያ ላይ ያሉ ራሳቸውን በቁፍርና በሽርክ በሌሎችም ወንጀሎች ሲበድሉ በመቆየታቸው ሳቢያ የተዘጋጀላቸው ውሳኔ ይነገራቸዋል ማለት ነው። ፈሁም ላያንጢቁን እና የእዛ ጊዜ በድንጋጤ ተውጠው ምንም አይነት መናገር አይችሉም። ቢጠይቋቸው መልስ አይሰጡም፣ ወይም ደግሞ ለተሰጠው ውሳኔ አስተያየትን መጠየቅ አይችሉም። በቅጣቱ መጨነቁ መልስ ከመስጠቱ ያሻቅሏቸዋልና ማለት ነው። አለም የረው እነዚህ አስተባባዮች የነበሩ ሰዎች ለመሆኑ ለምናየውምና አያስተውሉም ወይስ አያስቡም? አና ጃአለ ሌለ ሊየስኩኑ ፊ እኛ ሌሊትን እነሱ እንዲያርኩበት የተመቸ አድርገን እንደፈጠርንላቸው ወነሃረ ቀንን ደግሞ ሙብሲረን ብርሃናማ እንዲያደረግንላቸው ለሊቱን ጨለማ ለማረፋ አመች እንዲሆን ለሊቱ ቀኑን ደግሞ ብርሃናማ ለስራና ለእንቅስቃሴ እንዳመች አድርገን የፈጠርና ያዘጋጀን መሆናችንን ለምን አያስተውሉም? ይሄ እንግዲህ የአላህን ስብሓነ ወተዓላ ጥበብና ችሎታ በጣም አጉልቶ የሚያሳይ ነገር ነው ማለት ነው። እነ ዛሊከ በሌሊትና በቀን ይዘትና ሂደት በአጠቃላይ ላስተዋሉ ሊቀውም ዩሚኑን ለሚያምኑ ሰዎች ተጨባጭ የሆነ ታምሮችና ምልክቶች አሉበት ማለት ነው። ጊዜውን እንግዲህ በሁለት ተቃራኒ ክፍለ ጊዜ ከፍሎ ብርሃንና ጨለማ አድርጎ ጨለማውን ለማረፊያ እንደገና ብርሃኑን ለመስሪያ አድርጎ መፍጠሩ በአንድ በኩል ለሰው ልጆች ምን ያህል አሳቢ መሆኑን ያሳያል። በሌላ በኩል ደግሞ ችሎታው የላቀና ምስጢሩ የረቀቀ መሆኑን ያመለክታል ማለት ነው። እንደገና ደግሞ አላህ ሱብሓነሁ ወተዓላ ተቃራኒ ነገሮችን በስልጣኑና በጥበቡ እንዴት እንደሚዳኛቸውና እንደሚያስተዳድራቸውም ያሳያል። ይህን ሁሉ ክንዋኔ ደግሞ ከርሱ ሌላ እኔ ነኝ እኮ የማረገው የሚል አለመገኘቱ ብቸኝነቱን ያረጋግጣል እና ለአማኞች እነዚህ! በጣም ግልጽና ብሉ የሆኑ ተጨባጭ መረጃዎች ናቸው። አላምንም ላለ ላለላ አመፀኛውና ለሽታው መቼም የሁሉ ምንም አይመስለውም። ማን ነው ወይን የረው ሁላ አየት ላይ ላ ዩእምኑ ቢሃ ተአምር የተባለን ሁሉ ቢያው አያምኑበትም ብሏልና፣ ሌላው አያት ላይ ወየውመ ዩንፈኩ ፊ ሱሪ ጣማ የምትባለው ዕለት ደርሳ መእስራፊል በስሩ ማለትም በቀንዱ በሚነፋበት ጊዜ ፈፈዚያ መን ፊሰማዋት ወመን ፊልአርድ፣ በዛ ጩኸት በሰማያትና በምድር ውስጥ ያሉ ፍጥረታቶች በሙሉ ይደናገጣሉ፣ ይሸበራሉ። ኢላ መን ሻአ አላህ የሻላቸው ልዩ ባለሟሎች ብቻ ሲቀሩ ነቢያት፣ እንደገና ገና ስዲቆችና ሹሃዳዎች የመሳሰሉት በዛ ቀን ላ የሕዙኑሁሙል ፈዘዑል አክበሩ እንዳለው የፈለገው ከባድ ድንጋጤ ቢመጣ እነሱን አያሳዝናቸውም፣ የቂያማ ቀን ክስተት። ምክንያቱም ቂያማ ቀን መድረስ ለነሱ ሰርግ ምላሻቸው ነው፣ የልፋታቸውን ዋጋ ጀነተል ፊርደውስን የሚረከቡበት እለት ስለሆነ ቂያማ መታወጁ ለነሱ ሽብር ሳይሆን ደስታቸው ነው ማለት ነው። ከዛ ውጭ ያለው ጥፋተኛና ወንጀለኛ ግን ያቺ ድምጽ በሚሰማ ጊዜ ወየቁሉል ካፊሩ ያ ለይተኒ ኩንቱ ቱራባ እንዳለው የት ልግባ እያለ ሁሉም ይጨነቃል። ወኩሉን አተው ዳኽሪን እና ፍጥረታት የተባለ ሁሉ ሁሉም ከያለበት ተነስቶ ለአላህ ስብሓነሁ ወተዓላ የተናነሱና የተዋረዱ ሆነው ወደዛ ወደ ፍርዱ ቦታ ያለ ውልበግዳቸው እያሰፈሰፉ ይመጣሉ እንጂ ዛሬ እንደሚሉት አምፀውና አንገራጠው የሚቀሩ አይደሉም ነው ሚለው። ወተረል ጅባለ ተሕሰቡሃ ጃሚዳ፣ እና የዛ ጊዜ ጋራና ተራራዎችን ዛሬ እንደምታየው ሁሉ ልክ ተቦታቸው የማይንቀሳቀሱ ጉዕዞች መስለው ታያቸዋል። ወይ ተሙሩ መረተሃ ግን እሷ ልክ እንደ ኃይለኛ ነፋስን እንደሚነዳው ዳመና የምትጸድፍና የምትኳትን ሁና እያለ ይላል። ተራ ተራራ የተባለች ሁሉ በአጠቃላይ በሩቅ እንግዲህ ስታስበው በቦታው ላይ እየረጋ ይመስልሃል፣ ግን የቀያማ ቀን ነውጥ እየነዳው ሲበርና፣ እና በአየር ላይ ሲወረወር ታየዋለህ ነው የሚለው። ስን አላህ ለዚ አትቀነ ኩለ ሸይ ሁሉን ነገር ያጠናቀቀ የሆነው ጌታ የሥራ ውጤት ነው። እንደዛ ያደረገው ጋራና ተራራ እንግዲህ ካለበት ቦታ ተነስቶ አውሎ ንፋስ እንደሚነዳው የቁራጭ እየተውለበለበ የሚሄደው በአላህ ኃይል ነው እንጂ ሌላ ኃይል ቢሆን ኑሮ ጋራን የሚያህል ነገር እንደዛ አስገራሚ በሆነ ፍጥነት ሲውለበለብ ልታዩ ባልቻልክ ነበረ ማለት ነው። ኢነሁ ኸቢሩን ቢማ ተፈአሉ እና አላህ ስብሓነሁ ወተዓላ እናንተ በምትሠሩት ነገር ጥልቅ አዋቂ የሆነ ጌታ ነው። እንኳን በይፋ የምትናገሩትንና በገሃድ የምትሰሩትን ቀርቶ በድብቅና በምስጥር የያዛችሁትንም ነገር ልክ እንደዛው እንደ ይፋው አድርጎ ነው ጠንቅቆ የሚያውቀው። እና የዛ ጊዜ የሚደበቅላችሁ ነገር የለም። ከወዲሁ ትክክለኛውንና የሚያዋጣችሁን ካልሰራችሁ በስተቀር ማለት ነው። መንጃ አቢረሐሰነቲ እና በዛ ቦታ ላይ መልካም ስራን ሰርቶ የመጣ ሰው፣ ፈለሁ ኸይሩን ሚንሃ እዛ ቦታ ላይ በሚደርስበት ጊዜ ከዛ ከሰራው ስራ የበለጠ እጥፍ ድርብ የሆነ ምንዳ ተዘጋጅቶ ያገኛል ማለት ነው። ኸይር የሰራ ብታንስ እንኳን አላህ ያችን ነገር አሳድጎና አባዝቶ ይጠብቀዋል ማለት። ወሁም ምን ፈዘዒ የውመኢድን አሚኑን እና እንዲህ አይነቶቹ የመልካም ስራ ጓዶች የሆኑት በዛ ቀን ከመጨነቅና ከመደናገጥ የተጠበቁ ናቸው። እነሱ የቀያማ ቀን ክስተት ድንጋጤው አያጠቃቸውም። ምክንያቱም ጥሩ ውጤት ይዘው መጥተዋልና ማለት ነው እና በሌላው ቦታ መንጃ جاء بالحسنات فله ዐሽሮ امثالها እንዳለው አንድ መልካም የሰራ ሰው ቢያንስ በአስር 10 ጥፍ ተባዝቶለት ነው በአላህ ዘንድ የሚያገኘው። አንዳንድ ጊዜ ደግሞ በአላህ መልካም ፍቃድ እስከ 70 እስከ 700ና በብዙ ሺ ከዛም ሂሳቡን ከአላህ በስተቀር ወደማያውቀው መጠን ያድግለታል ማለት ነው። እንዲህ አይነቶቹ ዲለኞች ታዲያ የዛ ቀን ድንጋጤውና ሽብሩም አያጠቃቸውም። እነሱ የመልካም ውጤታቸውን የሚረከቡበት ዕለት በመሆኑ ማለት ነው። ወመን ጃአ ቢሰይአቲ እንደገና መጥፎ ሥራ ሰርቶ የመጣ ሰው ደግሞ ፈኩበቱ ጅሁም ሲናር፣ እነዚህ የመልካም ሥራ ባለቤት የሆኑት ወገኖች ገና እንደ ደረሱ በጃሃንማ ዘቅ በአፍጢማቸው ይዘቀዘቃሉ፣ ይደፋሉ፣ በመላይካ ኃይል ማለት ነው። አልቱጅዘውነ ኢላማ ኩንቱም ታመሉን እና ምን ነው እኛ እንድተደረግን በሚሉበት ጊዜ የምተሉትን ሥራ አይነት ውጤት እንጂ ሌላ ትመነዳላችሁን? ኩፍርና ሽርክ ወንጀል ተሸክማችሁ መታችሁ፣ ታዲያ በጀሃነም ከመወርወር በስተቀር ምን ሊደረግላችሁ ነበረ የምትጠብቁት? ይባላሉ ማለት انما امرت ان اعبد رب هذه البلده الذي حرمها እኔ በጥብቅ ታዘዝኩበት ነገር ቢኖር ይህች የተከበረች የሆነችውን አገር ያስከበራት የሆነውን አንድ አላህ ብቻ እንዲገዛና እንዳመልክ ነው። መካን ክልል ማለት ነው። አላህ እንግዲህ ከፍጥረታቱ መካከል ማንኛውንም በፈለገው ደረጃ እንደሚመርጥ ሁሉ የመካን አካባቢ ከሀገሮች ሁሉ መርጦ ለካባ መቀመጫና እንዲገና ለዋሂ መውረጃ አድርጎ አክብሯታል። ይችን እንግዲህ ክልል ያከበረና ያስከበረ የሆነውን ጌታ በብቸኝነት እንዲገዛና እንዳመልክ ብቻ ነው የታዘዝኩት። ባላቸው ወለው ሁሉ ሸይ እንደገና ደግሞ ሁሉም ነገር ፍጥረታት የተባለው ሁሉ ለሱ የሆነለት ማለት በማስገኘትም ሁሉንም ነገር ያስገኘው እሱ ነው በሰማይ በመሬት ዙሪያ ያለውን ነገር በሙሉ እንደገና ደግሞ ሁሉንም ነገር የሚያስተዳድረውና የሚገዛውም እሱ ነው። የሚያጠፋውም የሚቀሰቅሰውና የሚመነዳውም እርሱ ነው ማለት ነው። ወኡሚርቱ አናኩነ ምን አልሙስሊሚን እና እኔ የእሱን ፍቃድ ሰጥለጥ ብለው ከተቀበሉት ታማኝ ባለሟሎቹ እንዲሆን ታዝዣለሁኝ። ማለትም ከሳቸውን በፊት የነበሩ ሙስሊሞች እንደነበሩ ጠቆመ ማለት ነው። ሁሉም ነቢያቶች በሙሉ ሙስሊሞች ናቸው። ተከታዮቻቸውም ሙስሊሞች ናቸው እና የቀደምት ነቢያቶችና ተከታዮቻቸው ቀጥለው ይዘውት የመጡትን እስልምና ሃይማኖት እኔ ደግሞ እንዲቀጥልና እንዲያጠናክረው ታዝዣለሁ ከሙስሊሞች በመሆን በላቸው ይላል። አላ ወኡምርቱ አናኩነ ምን አልሙስሊሚን ከሙስሊሞቹ ማለትም አላህን በእጅጉ ከሚያከብሩትና ከሚፈሩት ለፍቃዱም ሰጥለት ብለው ከሚገዙት እንዲሆን ታዝዣለሁኝ፣ እንዳለው ሁሉ በተጨማሪም ወአን አትሉወል ቁርአን፣ በእኔ ላይ የወረደውን ቁርአን ደግሞ ጠዋት ማታ እንደ መመሪያ አድርጌ እንዳነበውና አንቀጾቹንም በሚገባ እንዳስተውላቸውም ታዝዣለሁኝ። ፈመኒህተዳ እና በዚህ በተሰጠሁት መመሪያ ለመመራት ፈቃደኛ የሆነ ፈኢነማ የህተዲ ሊነፍሲህ የመመራቱ ጥቅም ለራሱ ነው። ዝሮ የሚገባለት ማንንም አይጠቅምም። ራሱን ከጀሃነም አዲኖ ለጀነት ያበቃል ይህንን በመከተሉ ማለት ነው። ወመን በለ ይህን የመሰለ ግልጽና ብርሃን የሆነ መንገድ ደግሞ አልቀበልም ብሎ ወደ ውድማ የጨለማ ጉዞውን የመረጠ ፈቁል ኢነማ አነ ምን አልሙንዚሪን እንዲህ አይነቶቹም ባሎች ስተተኞች፣ እንግዲህ በስተታችሁ ራሳችሁ ትጠየቃላችሁ። እኔ ካስጠንቃቂዎች ብቻ ነኝ። ማስጠንቀቄን ካደረስኩ በኋላ የሚጠየቅላችሁ አይደለሁም። እዲያችሁን እዛው ፍጁ ትላቸዋለህ ማለት ነው እና ኦማ አለ ረሱል ኢለል በላቁል ሙቢን እንዳለው መልእክተኛ መልእክቱን ማድረስ ነው የተላከለት ክፍል ደግሞ መቀበል ወይም አለማቀበል የራሱ መብት ነውና፣ ስህተቱን የመረጡ ካሉ በስህተታቸው እንደሚጠየቁ ነግራቸው ዘወርበል አንተ አስጠንቃቂ እንጂ አስገዳጅ አይደለህምና ማለቱ ነው። ወቁሊ አልሐምዱሊላህ እንደዚህ ቁርአንን አውርዶና ነብይ ልኮ እውነትንና ውሸትን አብራርቶና ለይቶ ለገለጸው ጌታ ምስጋና ለአላህ ይድረሰው። ባል ተዩሪኩም አያቲሂ፣ አሁን በነብዩ አንደበት የተነገረው ነገር ካልገባችሁና ካልተረዳችሁ ወደፊት በሂደት በዓለም ክስተት የተለያዩ ተአምሮችን የሱን ምንነትና ማንነት የሚያረጋግጡ ነገሮችን ታያታያችሁ አይቀርም፣ በየጊዜው ማለት ነው። በቃል የተነገረውን ነገር እንግዲህ እሳቸውን እንደ ውሸታም አድርገው ያስተባብሉ ነበር። ግን በትንቢ ደረጃ ወደፊት ይመጣሉ ተብሎ የተነገሩት ነገሮች የዓለም ምስጢር እንግዲህ እየተገለጸ በሄደ ቁጥር የአላህ ማንነት ቁርአን ያለው ነገር ምን ያህል ትክክለኛ መሆኑን በየአጋጣሚው ዘመናዊ ስልጣኔዎች እና ምርምሮች በሚያስገኙቸው ጭብጥ ነገሮች ትረዳላችሁ። የበለጠ በታሪኩና እና የዛ ጊዜ እኔ ያልኳችሁና የነገርኳችሁ ነገር ሁሉ አማራጭ የሌለው እውነት መሆኑን ትረዱትና ታውቁታላችሁ ይላል። በመጨረሻም ቂያማ ሲደርስና ተቂያማ የሚያስከትለውን ሁኔታ ደግሞ ስትመለከቱ ሙሉ በሙሉ ታውቃላችሁ። ምን የዛ ጊዜ የመጸጸቱና መቶበቱ አይጠቅምም እንጂ ማለት ነው። ወማ ረቡከ ቢጋፊልን አማ ተዕመሉን። እና እናንተ ከምትሰሩት ነገር ያንተ ጌታ የሚዘነጋም እንዳልሆነ ነገራቸው። የምትሰሩት ነገር ኸይርም ሆነ ሸር በሚገባ ይከታተለዋል እንጂ እናንተ እንደማታዩት እሱም እንደማያያችሁና የማይቆጣጠራችሁ አይምሰላችሁ ነው የሚለው።